ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ደግሞ ከፈትል የተዘጋጁ የተለያዩ ነጠላዎችን እያሳየኋችሁ አብሬያችሁ ቆያለሁ። እስከ ዛሬ ድረስ የመነን ነጠላዎችን ነበር እየሸጥንላችሁ የነበረ። አሁን ደግሞ ከፈትል ማቴሪያላቸው፣ ፈትል ቆንጆ ፈትል የሆነ ቆንጆ ቆንጆ ነጠላዎችን ነው እያሳየኋችሁ አብሬያችሁ ቆየው። በጣም ትልቅ ነጠላዎች ናቸው እንደምታዩት። ትልልቅ ናቸው ነጠላዎቹ። በሳይዛቸው በጣም ነው የሚያምሩት። ልክ በዚህ መልኩ ደግሞ አጣፍታችሁ ለመልበስም የሚሆኑ ትልልቅ ነጠላዎች ናቸው። በጣም እንደምትወዷቸው ተስፋ አደርጋለሁ። እንደምታዩት በጣም ትልቅ ነው ሳይዙ። በጣም ነው የሚያምረው። ለቤተክርስቲያን እንደዚህ አጣፍቶ ለመልበስ በጣም የሚሆኑ አይነት ቆንጆ ማቴሪያል ናቸው። በጣም ትልልቅ ነጠላዎች ናቸው። እንደምታዩት ሳይዛቸው በጣም ትልቅ ነው። ለትልልቅ ሰዎች የሚሆኑ አይነት ነጠላዎች ናቸው። ለስጦታ ለመስጠት ለተለያዩ ኦኬዥኖች ካሉባችሁ ለመልበስ የሚሆኑ ነጠላዎች ናቸው። እነዚህን ነጠላዎች እኛ ጋር በ2500 ብር ብቻ ነው የምታገኟቸው። በጣም ነው የሚያምሩት። እንደምታያቸው የተለያዩ አይነት ዲዛይን ያላቸው ነጠላዎች ናቸው። ያሉ ሳይዛቸውን በጣም ተደልቅ ነው እንደምታዩት፣ ማቴሪያላቸው፣ ፈትላቸው ደግሞ በጣም ቆንጆ የሚባል የጎንደር ፈትል ነው። መታችሁ አይታችሁ ማቴሪያሉን ቼክ አድርጋችሁ መውሰድ ትችላላችሁ። እነዚህን የሚያማምሩ የፈትል ነጠላዎች እኛ ጋር በሁለት ሺህ አምስት መቶ ብር ብቻ ነው የምታገኟቸው። የተለያዩ አይነት ዲዛይኖች ያሏቸውን ነጠላዎች አስገብተናል ማለት ነው ትልልቅነታቸው ሳይዛቸውን በጣም ቆንጆ የሚባል አይነት ነጠላዎች ናቸው። ይሄ እንግዲህ በግማሹ ነው፣ እንደዚህ ጂንስ እዛ ዘረጋው ግማሹ ነው። ልክ በዚህ እጥፍ ይሆናል ማለት ነው። በጣም ነው የሚያማምሩት። እነዚህን ነጠላዎች እኛ ጋር በ2500 ብር ብቻ ነው የምታገኟቸው። ተሰፍተው ተቋጭተው አልቆላቸው እጃችሁ ይደርሳሉ ማለት ነው። በጣም ነው የሚያምሩት። እነዚህ ደግሞ የጥለታቸው ሳይዝ ደግሞ አነስ አነስ ያሉትን ደግሞ ሁለት ሺ ሁለት ሺ ብር ብቻ ነው የምታገኟቸው ማለት ነው። ሳይዛቸው ተመሳሳይ ነው። የጥለታቸው መተለቅና ማነስ ብቻ ነው ዲፔንድ የሚያደርገው ማለት ነው። በጣም ነው የሚያምሩት። እንደምታያቸው በጣም ቆንጆ ፈትል፣ ቆንጆ ማቴሪያል የሚባሉ ጽድት ተደርገው የተሰሩ የጎንደር ፈትሎች ናቸው። ያው እኛ ጋር የምንታወቁ የነበረ መነን ነጠላዎችን ብቻ በመሸጥ ነበር። አሁን ደግሞ ከፈትል የተዘጋጁ ነጠላዎችንም በዚህ መልኩ ማግኘት ትችላላችሁ። ሳይዛቸው፣ ጥለታቸው ሳፋ ሳፋ ያሉትን በሁለት ሺህ አምስት መቶ ብር ጥለታቸው ደግሞ አነስ አነስ ያሉትን በሁለት በሁለት ሺህ ብር ብቻ ታገኟቸው አላችሁ ማለት ነው። በጣም ነው የሚያምሩት። ቆንጆ ቆንጆ ክለር ኮምቢኔሽን አላቸው ፈትላቸው ማቴሪያላቸው ደግሞ ጽድት ያለ ነው አይታችሁ ጄጅ አድርጋችሁ ፈትሻችሁ መውሰድ ትችላላችሁ። በቆንጆ ሁኔታ ተቋጭቶ ተሰፍቶ አልቀውለት ነው እናንተ ጋር የሚደርሰው ማለት ነው። ስለዚህ ጽድት ያሉ ማቴሪያሎችን የምትፈልጉ ከሆነ ምርጫችሁን መዓዛ ጥበብና ሽፎን ጋር እንደምታደርጉ ተስፋ እናደርጋለን ማለት ነው። በጣም ብዙ ከስተመሮቻችን ስጠይቁን ነበረ የፈትል ነጠላዎችን እንፈልጋለን እያላ። ዋጋ ዲፔንድ ያደርገዋል። ስለዚህ ዋጋችን ከ ጥራታችን ጋር ተመጣጣኝ ነው የሚሆነው። እነዚህ ነጠላዎች በጣም በሚያማምሩ ሁኔታ የተሰሩ ነጠላዎችን በ2500 ብር ብቻ እኛ ጋር ማግኘት ትችላላችሁ ማለት ነው። ለእናታችሁ ለአያታችሁ ስጦታ መስጠት የምትፈልጉ ጊዜው አሁን ነው ማለት ነው። ስለዚህ እየመጣችሁ ቼክአውት አድርጎን፣ በጣም የሚያማምሩ ነጠላዎች አሉን። እዚሁ ኢትዮጵያ ውስጥ ያላችሁም ወደ ውጭ ሀገር እንዲላክላችሁ የምትፈልጉ የትኛው ማለም ክፍል ላይ ያላችሁ ከስተመሮች እንፈልጋለን እያላችሁ ስለዚህ በዚህ መልኩ ደግሞ እኛ አስመጥተንላችኋል ማለት ነው። ሁለት ሺህ አምስት መቶ ብር እና ሁለት ሺህ ብር ብቻ ነው የምታገኟቸው። ቆንጆ ናቸው። ትልቀታቸው በጣም ትልቅ ነው። በጣም ነው የሚያምረው። ማቴሪያሉ ፈትሉ ጽድት ያለ ነው። በጣም በቃ መታችሁ ብታዩት በጣም የምትወዱት አይነት ማቴሪያል ነው ያላቸው ያው ከምንም በላይ ደግሞ የፈትሉ ጥራት የማቴሪያሉ ጥራት ለእቃዎችን ኦርደር ማድረግ ትችላላችሁ ማለት ነው። ስለዚህ እየደወላችሁ ቼክ አድርጉን። በጣም የሚያማምሩ ነጠላዎች አሉን ሁለት ሺ አምስት መቶ ብር ብቻ እነዚህን ቆንጆ ቆንጆ ነጠላዎችን እኛ ጋር ሁለት ሺ አምስት መቶ ብር ነው የምታገኛቸው። ጥለታቸው ደግሞ ጠበብ ጠበብ ያሉ። ትንንሾቹን ደግሞ ሁለት ሺ ብር ሁለት ሺ ብር ታገኛቸዋላችሁ ማለት ነው። በጣም ነው የሚያማምሩት። ማቴሪያሉ ጽድት ያለ ነው። ከለር ኮምቢኔሽናቸው፣ አሰራራቸው፣ የጥበብ አጣጣላቸው፣ ሁሉም ነገር በጣም ነው የሚያምረው። እንደምትወዷቸው ተስፋ እናደርጋለን። በሁለት ሺ አምስት መቶ ብር ብቻ ቆንጆ ቆንጆ ነጠላዎችን እኛ ጋር ይሸምቱ እንላችኋለን። በጣም ነው የሚያማምሩት። ሞስትሊ እነዚህ ነጠላዎች ለሴቶች ነው የሚሆኑት። የወንዶች ብዙ ጊዜ እንደዚህ ጥለታቸው ጥበብ የበዛባቸውን ለወንዶች ብዙ ጊዜ አንጠቀማቸው። ለወንዶች ደግሞ ነጠላዎችን አነስ አነስ ያሉ ጥለት ያላቸውን ነጠላዎች የምትፈልጉ ካላችሁ ኮሜንት ላይ ያስቀምጡልን እና ደግሞ የወንዶችንም ደግሞ እናሳያቸዋለን ማለት ነው። ቀጣም ነው የሚያማምሩት እነዚህ እቺ አሁን ለምሳሌ ጥላቷ አነስ ያለች ነች። ስለዚህ ችን ሁለት ሺ ብር ነውኛ ጋር የምታገኛት ከዚህ በፊት ያሳያቸውን ደግሞ ትንሽ ጥላታቸው ሰፋ የሚሉትን ደግሞ ሁለት ሺ አምስት መቶ ብር ብቻ ነው እኛ ጋር ማቴሪያላቸው ፈትላቸው ጽድት ያሉ የጎንደር ፈትሎች ናቸው። ስለዚህ ቆንጆ ነገር የምትፈልጉ ከስተመሮቻችን እኛ ጋር መታችሁ ቆንጆ ቆንጆ ነጠላዎችን መግዛት ትችላላችሁ ማለት ነው። አድራሻችን አዲስ አበባ ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት ያለው አንበሳ ባንክ ያለበት ህንጻ ላይ ሁለተኛ ፎቅ መቶ አምስት ቁጥር ላይ ታገኙናላችሁ ማለት ነው። ስለዚህ እየመጣችሁ ቼክ አድርጉን። ቆንጆ ቆንጆ ነጠላዎችን ከመንን የተዘጋጁ ከፈትል የተዘጋጁ ቆንጆ ቆንጆ ነጠላዎችን እንዲሁም የተለያዩ የሀበሻ ቀሚሶችን፣ ሽፎኖችን፣ የጌጣጌጦችን ስካርፖችን እነዚህን ሁሉ በአንድ ጣራ ስር የምታገኙበት መዓዛ ጥበብና ሽፎን ነው ማለት ነው። ስለዚህ የደወላችሁ እየመጣችሁ ቼክ አድርጎን፣ ነጠላዎችን ደግሞ ያላችሁበት ቦታ እንድንልክላችሁ የምትፈልጉ ካላችሁ ዴሊቨሪ አለን፣ ያው ዴሊቨሪ ትከፍላላችሁ። ስለዚህ በሞተረኛ ያላችሁበት ድረስ የምንልክላችኋለን ማለት ነው። ከኢትዮጵያ ውጭ ያላችሁ ከስተመሮቻችንም ደግሞ በምትፈልጉት ብዛትና መጠን ያላችሁበት ድረስ በዴቼል በፖስታ ቤት አገልግሎት ልንልክላችሁ እንችላለን ማለት ነው። ስለዚህ ቆንጆ ቆንጆ ነጠላዎችን የምትፈልጉ ከሆነ ምርጫችሁን መዓዛ ጥበብና ሽፎን ጋር እንደምታደርጉ ተስፋ አደርጋለሁ። ያው ጎንደር በፈትል ልብሶች የታወቀች ነች። ስለዚህ ቆንጆ ቆንጆ የፈትል ልብሶችንም የሀበሻ ቀሚሶችንም፣ ነጠላዎችን፣ ኩታዎችን፣ ጋቢዎችን ሁሉንም እኛ ጋር ማግኘት ትችላላችሁ ማለት ነው። ሶ ዛሬ ማሳያችሁ ፈትል የተዘጋጁ ቆንጆ ቆንጆ ነጠላዎች እና ከዚህ በፊት ከመነን የተዘጋጁ ነጠላዎችን አሳይቻችሁ፣ በጣም ብዙዎቻችሁ ወዳችሁት መታችሁ ሙጥጥ አድርጋችሁ ገዝታችሁን ነበር። አሁን ደግሞ የፈትል ነጠላዎችንም ደግሞ በዚህ መልኩ እኛ ጋር ማግኘት ትችላላችሁ ማለት ነው። በጣም ቆንጆ ቆንጆ ማቴሪያሎችን፣ ቆንጆ ከለር ኮምቢኔሽን ያላቸውን የሚያማምሩ ነጠላዎችን፣ ከፈትል የተዘጋጁ ነጠላዎችን እኛ ጋር ማግኘት ትችላላችሁ ማለት ነው። ይሄንን ለምሳሌ በ2500 ብር ነው የምታገኙት። በጣም ነው የሚያምረው። በቆንጆ ሁኔታ ተቋጭቶ ተሰፍቶ ሙሉ ለሙሉ አልቆለት ነው ማለት ነው እኛ የምንሸጥላችሁ። በጣም ነው የሚያምረው። በጣም ቆንጆ ቆንጆ ማቴሪያሎችን ነው የምንጠቀመው። ስለዚህ ቆንጆ ነገር የምትፈልጉ ከሆነ መታችሁ ጎብኙን። ቆንጆ ቆንጆ ነጠላዎችን፣ የሀበሻ ቀሚሶችን፣ ሽፎኖችን እንዲሁም የባህላዊ ጌጣጌጦችን እኛ ጋር ማግኘት ትችላላችሁ። ስለዚህ ደውሉልን፣ ጻፉልን፣ ዋትሳፕ ቴሌግራም ላይ ኮንታክት አድርጉን። የምትፈልጓቸውን ነጠላዎችን ደግሞ ስክሪንሹት እያደረጋችሁ ይህን ነው ነጠላ የምንፈልገው በሉን። ስለዚህ በዛ መልኩ መግባባት እንችላለን ማለት ነው። እነዚህ ደግሞ የጎንደረኛ ነጠላዎች ናቸው። ልሙጥ ከለር ያላቸው ነጠላዎች ናቸው። በተለያዩ አይነት የከለር አማራጮች እኛ ጋር ማግኘት ትችላላችሁ። እነዚህን የጎንደር ነጠላዎችን ደግሞ አንድ ሺ አምስት መቶ ብር ብቻ ነው እኛ ጋር የምታገኟቸው በፈለጋችሁት የከለር አማራጮች እኛ ጋር ማግኘት ትችላላችሁ። በአረንጓዴ፣ በቢጫ፣ በቀይ፣ በሰማያዊ፣ በፒንክ፣ በተለያዩ አይነት የከለር አማራጮች እኛ ጋር ማግኘት ትችላላችሁ። ቆንጆ ቆንጆ ትልልቅ ነጠላዎች ናቸው። እንደምታያቸው አስራ ሁለት ክንድ ነጠላዎች ናቸው። እነዚህ ነጠላዎች ደግሞ እኛ ጋር በአንድ ሺ አምስት መቶ ብር ብቻ ነው የምታገኟቸው ልሙጥ ስለሆኑ ከለር ስለሌላቸው ዋጋቸው እነዚህ ይቀንሳል ማለት ነው። በቆንጆ ሁኔታ ተሰፍቶ ተቋጭቶ አልቆለት እኛ ጋር ታገኛላችሁ ማለት ነው። ይሄ በርገንዲ ከለር ነው። እነዚህን ደግሞ በ1500 ብር ብቻ ነው የምታገኛቸው በጣም ቆንጆ ትልልቅ ነጠላዎች ናቸው ማለት ነው። ጥበብ ያለባቸውንም ነጠላዎች መጀመሪያ ያሳየዋችሁ በ2500 እና በ2000 ብር ታገኛቸዋላችሁ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት ሰላም ቆዩ።